ዝና ምን ስምኛለሽ፣ እኔ እስካለሁ ድረስ አንዳቸውንም ማንም ሰው ጫፋቸውን ነው አይደል? አንዳቸውን እኔ አለሁ። ምን እጃለኝ? የእሳት ሰደድ አያውቅም እንዴ ክንዴ እንደሚያነድ አ እንደዚህ ነው የሚባለው። ዘራፍ ዘራፍ፣ ወንዱ ዝናው ጉድጓድ ውስጥ ስከተኛ ይሁት ጉድጓድ ውስጥ። ቃል ገባልሻለሁ፣ እስከ ህይወት ፍጻሜ እናትሽ ሆኜ እቀራለሁ። ለምን ፍራስ ሰሪለት ሊሆን አይችልም። ካሌብ ሙሲሳ ብሩክ ክሪክ ተገናኘ ከዚህ ሰውዬ ጋር ይሄን ላምን አይችልም። እኔ ይሄን ላምን አይችልም። ወይኔ ወንድሜ ወይኔ ወንድም ይሄ ወይኔ ወንድም ይሄ ከከባድ ሰው ጋር እኮ ነው የተገናኘው። መድብል ብሩኬን ለመፈለግ ያልሄደበት የለም። በስልክም በተለያዩ አቅጣጫ እየደዋወለም እየጠየቀ ነው። ዛሬ ላይ ፖሊስ ጣቢያ በመደወልም የሚያውቀው የቀድሞ ጓደኛውን እንዳገኘው እና ይህ ጓደኛው ደግሞ በብሩኬ ዙሪያ ማጣራት እንዳለበትም ነግሮታል። ታዲያ በተለያየ አካውንቶች ገንዘብ እንደገባለት እና ምናልባትም ይህ ገንዘብ በሕገ ወጥ መንገድ የመጣ ሊሆን ይችላል። ልጁን ለማሳከም የማይሰራው ስራ አልነበረም። ቤቱ አልተሸጠም። ይህ ገንዘብ ከምን መጣ የሚለው አጠያቂ ነገር ሆኖበታል። በስከ መጨረሻ ማጣራልኝ የተባለው ሰው በህገ ወጥ መንገድ የገንዘብ ዝውውር ከሚያደርግ ሰው ጋራ ብሩኬ ንክኪ እንዳለውም አውቋል። ከዚህ ሰው ጋራ እንዴት ሊገናኝ ቻለ? በጣም ከባድ ሰው ጋራ ነው የተገናኘው። አይ ወንድሜ እያለ ለከፍተኛ ጭንቀት ተዳርጓል። ሰላም፣ ጤና ይስጥልን ወደ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 75 ምን አዲስ ትዕይንት አለ? አብረን የምንመለከት ይሆናል። በባለፈው ክፍል ማህሌት ዝና ሰክሮ አብራው እንድታድር ጠይቋት ነበረ። ሆኖም ይህ አጋጣሚ በጣም ጥሩ እንደሆነላትም ማህሌት እየገለጸች ነው። ኤፍራታ ከዝና የምታያቸውን መረጃዎች አስተላልፊልኝ ብላ በጠየቀቻት መሰረት ስልኩን ለመንጠቅ ወደ ኪሱም አምርታለች። ዝና ግን ወዲያውኑ አይኖችን ብልጭ ያደርጋል። ታዲያ በእንቅልፍና በስካር መካከል የነበረው ዝናም እንዴት ካጠገቤ ልትመቻልሽ ጭራሽ በስካር አደንዝዘሽ ከእኔ ጋር ለመተኛት እንዴት ታስቢያለሽ? በማለት ከጎኑ ልትተኛ እንደፈለገች ና ትኩረቱን እዛ ላይ እንዳደረገ ስልኩን በጭራሽ እንደወሰደችበት አላወቅም ነበረ። ሆኖም ተነሽ ና ከመሬት ትተኛለች በማለት መሬት ላይ እንድትተኛ ይጠይቃታል። ችግር የለውም እኔ ወደዚህ በኩል ዘወር ብዬ ተኛለው ካጠገባ አልደርስም ሴራሚኩ በጣም ይቀዘቅዘኛል በማለትም ከጎኑ ትተኛለች። በማለዳ ተነስቶ እንዴት እዚህ ታሳድርኛለሽ እያለም ይጮህባታል። እሷ አንተ እኮ ነህ እዚህ እንድናድር ፈቃደኛ ሆነህ አብረህ ይዘኝ የመጣኸው በማለትም ነገረችው። መድብልም ወንድሙ ወጥቶ ስለቀረበት በጣም ተጨናንቋል። ሆኖም አንድ ነገር ሆኖ ነው እንጂ እንዴት እንደዋዛ እንዲሁ እንደወጣ ይቀራል በማለት ለዳጣ እየነገራት ነበረ። አነጋገሩ ታዲያ ኮስተር እያለና እንዲሁም ወንድሙ ስለቀረበት በቁጭት በተሞላበት መልኩ ነበር ሲገልጽላት የነበረው። ይህንን የሰማችው ዳጣ በጣም ኃይለኛ ትመስላለህ፣ ታስፈራለህ እያለች እያለችም ገለጸችለት። ሆኖም አዎ በጣም አስፈራለውኝ በመልካም ለቀረበ ደግሞ የዋህና ትሁት ነኝ፣ ለማጥቃት የመጣ ግን እያልቅለታል እያለ ምን ያህል ኮስታራና ጎበዝ እንደሆነም እየገለጸ ነበረ። በሌላ በኩል ሞገሴ አሁን ከሉላ ጋር እጅግ ደስ የሚል ጊዜ እያሳለፉ ነው። ወደ መዝናኛ ቦታዎች እየወሰደም እያዝናናት ነው። ይህን የመሰለ ውበት ለዘመናት ቤት ውስጥ ቀብሮት ቀረ አይዝና ያልታደለው ለምን ይዞሽ ወደ ውጪ አልተዝናናም በማለት እየጠየቃት ነበረ። ሎላም አንተስ ቢሆን እኮ ምንም ከሱ የተለየ ያደረክልኝ ነገር የለም አንድ ክፍል አይደል እንዴ ዘግተሽ የምታውለኝ በማለትም ነገረችው። ሞገሴም ዝናን በመፍራት እንደሆነ እንጂ ከእሷ ጋራ ብዙ የተለያዩ ቦታዎች ቢያዝናናት ደስታው ለሱም ጭምር እንደሆነ እየገለጸላት ነበረ። ዛሬ ግን በምን አይነት ድፍረት ነው ወደዚህ ያመጣኸኝ? አለችው። ሞገሴም ከዚህ በኋላማ ተያይዘን ወደ ተለያዩ ቦታዎች እየወጣን አዝናናሻለሁኝ ምንም ነገር እንዳታስቢ በማለትም ቃል ገብቶላታል ዳጣም እንዲሁ በጣም ደስ ብሏታል አንድ ላይ በመሆናቸው ምክንያት ነገር ግን የብሩኬ ወጥተው መቅረት አሳሳቢ ደረጃ ላይ አድርሷቸዋል ታዲያ እኔም ቢሆን እፈልገዋለሁ በማለት አሁንም ሞገሴ ብሩኬ ሊፈልገው እንደሚችልም እየተናገረ ነበረ አንተማ ዝናን እየፈራህ አይደለም ምንም እኮ በነፃነት እየተንቀሳቀስክ አይደለም ስለዚህ እንዴት እሱ ልትፈልግ ትችላለህ በማለትም ነገረችው እንግዲህ የመጣው ይምጣ ዛሬ ላይ እንኳን ዝናን አልፈራውም በማለት እየገለጸላት ነበረ ማህሌትም ከዝና ጋር ብታድርም ያሰበችውን ማድረግ እንዳልቻለች እንዲሁም መረጃዎችን ለመውሰድ አስባ ወዲያውኑ የተኛበት እየነቃ እንዳስቸግራትም ለኤፍራታ እየነገረቻት ነበረ። እንዴት እንቅልፍ ወስዶት ሳለ እነዚህ መረጃዎችን ፈጠን ብለሻት ልክልኝም ነበር በማለት ኤፍራታም እየጠየቀቻት ነበር። በፍጹም ዝናን በዚህ አይነት መንገድ ማሞኘት አይቻልም ሰክሮም እንኳና በፍጹም ህሊናውን አልሳተም ነበረ ነበርና ምንም ነገር ማድረግ አልቻልኩም፣ እያለችም ለኤፍራታ እየነገረቻት ነው። እንግዲህ ይህንን ተከትሎ መድብል ስልክ በመደወል ምን አዲስ ነገር አለ በማለት ኤፍራታን ጠይቋታል። እሷም እስኪ ኳላ ደውልልሃለሁ በማለት በተነጋገረችው መሰረት ኤፍራታ ሁኔታዎችን በማመቻቸት እያንዳንዱ መረጃዎች መድብል እንዲሰማ አድርጋም ስልክ ደውላለች። ማለትም ቴክስት ጽፋለት ነበረ ለመድብል አሁንኑን ደውልልኝ በማለትም መድብልም መጽሐፍ እያነበበ ነበርና መጽሐፉን ቁጭ በማድረግም ለኤፍራታ ስልክ ይደውላል። እሷም ሳይለንት ሙድ አስቀምጣ እያንዳንዱ የማህሌት ወሬዎችን ለመድብል እያሰማቸው ነው። ከብሩኬ ምን አዲስ መረጃ እንዳለና የት እንደሄደ የምታውቀው ነገር ካላትም እየጠየቀቻት ነበር። ምን ነው ፖሊሳዊ ጥያቄ ሆነብኝ እኮ ለምንድነው በዚህ ልክ ግን የምታጠርኝ? እያለችም ማህሌት ምንም እንኳን ስልክ እየቀዳቻት እንደሆነ ባትጠራጠርም የምታውቃቸውን በሙሉ ግን ለኤፍራታ ነግራታለች። ብሩኬ ወደ ሻሸመኔ ሳይሄድ አይቀርም ብሎኛል ዝና በማለትም ነግራታለች። ያ አሁን ላይ ዝና ያላትን በሙሉ መፈጸም እንደምትፈልግም እያንዳንዱ መረጃዎች ስትናገር መድብልም ሁሉንም ይሰማት ነበር። ብልም ስለ ብሩኬ የሚፈልጋቸውን መረጃዎች ማግኘት ስላልቻለ ለሚያውቀው ማለትም ፖሊስ ጣቢያ እየታረመ ሳለ ጓደኛው ወይም ወዳጁ ለነበረ ሰው ስልክ በመደወል አባክን ወንድሜ ከተፋ ሰንበት በት ብሏል። ምናልባትም በአካውንቱ ብዙ ገንዘቦች እንደገቡ ተመልክቻለው። ቤቱንም አልሸጠውም። ልጁ ለማሳከም ሲል የተለያዩ ወንጀሎችን ሊሰራ ይችላል እና አጣራልኝ በማለትም አካውንት ቁጥሩን ልኮለታል። ይህ ሰውም ለጥያቄው ሊተባበረው እንደሚችልም ቃል ገብቶ ስልኩን ዘግቶታል በሌላ በኩል አሁን አባቱን ተክቶ ለምሳሌ ፍቅር እየሰጣት ነው ትምህርት ቤት ውላ ስትመጣ አንዳንድ የቤት ስራዎች መስራት እንዳለበትም እየነገረችው ነው እኔ ያንቺን የቤት ስራ አልሰራም እያለ በጣም በሚያስገርም ሁኔታ እየተንከባከባት ነው። ሆኖ ምሳሌ ከምታውቃቸው አንዳንድ ሙያዎች መካከል እንድታቀርብለትም ጠይቋታል። ከነዚህ ሙያዎች መካከል ቲያትር አቅርብለኝ በማለትም እንድትጋብዘው አድርጓታል። ያ የዚህን ቲያትር ቅኝት ምሳሌ በደንብ ሳትተርከው ብትቀር እንኳን እሱ በደንብ ሲያስተምራት ነበረ። ሞገሴም ከዚህ በኋላ ልጅ መውለድ ይኖርብናል በማለት የሉላን ፍቃድ እየጠየቀ ነው። በእርግጥ ይህ ፍላጎት የሉላም ጭምር እንደሆነ ገልጻለታለች። ነገር ግን ትፈራኛለህ በማለት ነበር የገለጸችለት። ልጅሽ ሳይሆን ያንችን ፍቃድ ስለምፈልግ ነው በማለትም ተገላልጸዋል። እንግዲህ ሁለታቸውም ደስ በሚል ፍቅር እየተሽኮረመሙ ይገኛሉ። ኤፍራታም በሚያስገርም ሁኔታ እንግዲህ ስልኩን ከፍታ ለመድበል እያስደመጠችና ቤቱን ሳይሸጥ ምሳሌን ማሳከም እንዴት እንደቻለ አትነግርኝም? የሜ ጥያቄም ጠይቃታለች። ከዚህ በኋላ ዝና የሚለኝም ብቻ ነው እንጂ መፈጸም ያለብኝ አንቺ ያልሽኝን አልመልስም በማለት አልመለሰችላትም። ማለት እንግዲህ እህቷ አንድ ባንድ የተናገረችውን ነገር አሳልፋ ለመድብል ከሰጠችባት በኋላ ግን በህልማ የሆነ ነገር አሳይቷታል። ማለትም የሆነ ጉሪ ውስጥ ስገባ ተመልክቻለሁ፣ ምናልባትም ዝና አሳልፎ ሊሰጠኝ ይሆናል የሚል ፍራቻ ውስጥ እንደገባችም ለኤፍራታ የገለጸችላት ነው። ኤፍራታም ይህ ህልም ሳይሆን ቅዠት ይሆናል፣ በጭራሽ አትፍሪ በማለት ያበረታታቻ ትገኛለች። ነገር ግን ከአጠገባ ሆና መረጃዎችን አሳልፋ በመስጠት ማህሌትን ጉድ ልሰራት የተሰለፈችው ኤፍራታም አሁን እየከዳቻት መጣለች። ታዲያ ኤፍራታም መጨረሻው ምን ሆነ በማለት የማህሌትን ህልም ለማወቅ ፈልጋ ነበረ። አይ አልጨረስኩትም፣ ጉሬ ልገባ ስል ነው ያቋረጥኩት በማለትም ነግራታለች። እንግዳውስ የጀመር ሲሆን ህልም መጨረስ ይኖርብሻል፣ ተመልሰች ተኝ እያለች እያሾፈችባት ነው። እስከ መጨረሻ መድብልም ሁኔታዎችን እንዲያጣራ የላከው ሰውም እያንዳንዱ መረጃዎችን አጣርቶ ነግሮታል። ብሩኬ ከአንድ ህገ ወጥ ከሚሰራ ሰው ጋር ትውቅቅ እንዳለውና ከዚህ ሰውም ገንዘብ እንደገባለት መረጃዎችን አንድ ባንድ ለመድብል ነግሮታል ይህ መረጃ ግን መድብልን በጣም አስደንግጦታል ምክንያቱም ብሩኬ ከዚህ ሰው ጋር ንክኪ ካለው በቀጥታ እጁ ወንጀል እንዳለበትም ያመላክታል የሚል ፍርሃት ውስጥ እንደገባም ያመላክታል ታዲያ ብሩኬ ምን በልቶት ይሆን ይኸው ከጠፋ ብዙ ቀናቶች ተቆጠሩ ቤተሰቦቹም በብሩኬ መጥፋት በጣም እየተመሰለሰሉና እየተጨናነቁ ነው። ምናልባትም በህገ ወጥ ስራ እጁ ኖሮበት ከዛም ወደ እስር ቤት አምርቶ ይሆን? ምንም የሚታወቅ ነገር የለም። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? እንግዲህ ብሩኬ ተመልሶ ወደ ቤቱ ይመጣል ወይስ ደግሞ እንደተባለው በወንጀል ተጠርጥሮ እስር ቤት ገብቶ ይሆን? አብረን የምንመለከተው ይሆናል። ለዛሬ ምሳሌ ድራማ ክፍል 75 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።